ሰላም ሰላም እንዴት ናችሁ? የረሙ ካን ቸኮሌት ቤተሰቦች ደህና ናችሁ? ያው ሰሞኑን እያያችሁ ከሆነ በዳጊና በረሙ መካከል የተፈጠሩ ያሉ ችግሮች ነበሩ። እሱን ደግሞ ለመቅረፍ ዛሬ ረሙን ጠርቻለሁ። ያው ቤተሰብም ከቤተሰብም ከጓደኛም ከእናንተም ብዙ አስተያየቶችን እየተቀበልኩ ነውና ያው ከዳጊ ጋር ተስማምተን ነበረ ያኔ ረሙን ፕራንክ ለማድረግ የሰ ነው። ያው ረሙ ፕራንኩ ወድቆታልና ሁለቱ የብዙ አመት ጓደኝነት ያላቸው ሰዎች ናቸውና ነውና በእኔ ምክንያት ደግሞ ማንም ሰው እንዲጣላ አልፈልግም። አብዛኞቻችሁ እኔ በሁለቱ መካከል የገባው ነው መሰላችሁና እንደዚህ እንዲሰማችሁ አልፈልግም። እኔም ደግሞ በእኔ ምክንያት ሰው እንዲጣላ ስለማልፈልግ ያው እንግዲህ ዳጊ ሰሞኑን አላግባብ የሆነ ባህር እያመጣ ነውና ካያችሁት፣ ቪዲዮውን በባለፈው ቪዲዮ ቤት መጥተው ሰርፕራይዝ ሊያደርጉት በነበረ ጊዜ ዳጊ ረሙ ላይ ኬክ ደፍቶበት ነበረ። በባለፈውም ብቻውን ያከበረው ረሙን አልጠራውም ነበርና ረሙ በጣም የደበረው ይመስለኛል። አልነገረኝም እንጂ ላይክ ደብሮታል ብዬ አስባለሁ። በጓደኝነት ብዙ አመት ስለቆዩ ያው የተፈጠረውን ችግር ረሙን ጠርቼ ይቅርታ ጠይቄ እንግዲህ ረሙን ጠርቼዋለሁ፣ እየመጣ ነው። ምክንያቱም የፕራንኩን ሀሳብ ያመጣሁት እኔ ስለነበርኩኝ ልጆች ረሙ እየመጣ ነው። ያው ረሙ መጥቷል። እስቲ ፈጣሪ እርዳሽ በሉ፣ አብረን እናየዋለን። ሰላም አታቅፈኝም እንዴ? ሰላም አትለኝም?

ጠፋሁ። ያው ዛሬ የመጣሁት ባንቴጅ ብቻ ሳታስፈቅድ ጀምር ያው ትፈቅድልኛለህ ብዬ አስቤ ነው። ያው ሰሞኑን፣ በዚህ ሳምንት የተፈጠረሉ ነገሮችን አንተ ምንም እያስተዋል ናቸው ነው አይደለም? ያው እቤት መተህም ዳጊ ያላግባቢ ነገር አድርጎ ይባል ነገር የባል በባልሽ የተለቀቀውን ቪዲዮ አይተኸዋል? ብቻ አንተ ሳንስ ኖሮም ይሆናል፣ አይደለ እና በሁለታችሁ መካከል የገባው ያህል የተሰማኝ ነው። ብዙ ሰውም ማስተያየት የሰጠኝ ነው። ቤተሰብ፣ ጓደኛ በሁለታችሁ መካከል የገባው ያህል እንዲሰማኝ ነው ያደረጋችሁት። እና ዋና የመጣሁት በዳጊ ስምም በእኔ ይቅርታ አልጠይቅም አልኩ። ይቅርታ የናንተ ቅርታ እኔ ምን ያደርጋል? ነው ያልገባን ኖ ወይ ችግሩን እንድንፈታው ነው ለምን ይቅርታ እንጠይቅ? ነው አንድ ነገር በዳጊ ስም ነው ይቅርታ እንጠይቅ። ዳጊ ባደረገው ድርጊት ኬኩን በደፋ በተናገሩ በተናገሩ ንግግር የተናገረ ንግግር ካለ ብቻ አስቀይሞሃል፣ አውቃለሁ። ያስቀየህ በእኔ ምክንያት ነው። ይሄ ደግሞ በእኔ ምክንያት እንድትጣሉ አልፈልግም። ማንቺ ምክንያት ጋር ነው የሚጣለው ነው በኔ ምክንያት ነው አይደለም ይኸውልሽ ሌላ ችግር አለ ነው ወይ ማ ይሄ ጉዳይ እኛ ጋር መፈታት እንችል ጉዳይ ነው እንዳልሽው ዳጊ ሰሞን እያደረገ ያለው ነገር አንቺ አዎ በጣም ታገስኩትና ከልክ በላይ ሄደ ነገሮች እኔ እንደዚህ ብዬ አላሰብኩም ለመጀመሪያ ደረጃ ፕራንክ ማለት የሆነስ ሊወድቅም ሊያልፍም ይችላል። ራክስ ታደረጉኝ ማሰብ ነበራችሁ ነበረባችሁ ሊወድቅም ናርሱም እንደሚችል ከዛም በኋላ ይቅርታ አልኩት። አይተሻል፣ አንቺ ቤት የሚደንቅ ያደረግነው ነገር ታውቂያለሽ። ይቅርታ ጠየቅነው። ከዚህ በላይ ምንም ማድረግ አልችልም። ተረዳሽ? ይቅርታ አልኩት። ነገሮችን በቃ እንፍታው አልኩት። በቃ ምንም ማረጋልችም። ስለዚህ በቃ ይሄን የሱ ጉዳይ የሚሆን ነገር አይመስልም። ኖ እንደዚህ አመት እኔ ነገር የለም ነገር ምክንያት ከሱ ጋር አለመጣላት እስከዛሬ ነገር ነገር የለም። ጀስት ዝም ብዬሽ የሁሉ ጊዜያቶች ቆይቻለሁ። ተረዳሽኝ? አንቺ ጋር ምንም ያወራሁሽ ነገር የለም። ሶ በፕራንክ በጣም ነው ወጣጣሽን ከሽ በጣም ስታወጣጥሽ ኦኬ፣ እሺ ያፈቀሻሉ ያው አንቺ ደስ እንድልሽ ብያለሁ። ወላሂ ካየሽ ቪዲዮም ላይ እንደዛ ብያለሁ። ስሜታለሁ አሁን ስሜታለሁ። ጀስት ቀለል አድርጌ ነገሮችን ያወራሁት እና እኔ ቀላል እንደ እንደሚሆን ስላሰብኩ ነው እንጂ አልፖስተውም መጀመሪያ አይደል አ እኔ ጀስት ቀላል ነው ብዬ ስላሰብኩኝ ኖርማል ነው ብዬ ስላሰብኩ ጀስት እንደ ቀልድ ስላሰብኩኝ ይቆሰጥ እንጂ እሱ መቶ አምሮ ነገሮችን እንደዚህ ጥዝምዝ አርጋ ያካብዳል ብዬ አላሰብኩም። እና እያየሁ ነበር የሚሰራቸውን የሚሰራቸው ቪዲዮዎች። ምቀኝ ነው አለ፣ ሴሰኛ ነው። እኔ ሴሰኛ የት እንዳይኛ ላይ ማቀብቶኛል። አዎ እሱ ነው ሴሰኛ። እኔ ከህዝቡ ጋር ለምን እንደዚህ አሁን ሰው ያምናል፣ የምር ይመስላል ግባሽ። እኔ ከዚህ በፊት ከማንም ሴት ጋር አይቶኝ አያውቅም። እንደዚህ ካንቺ ጋር ነው እንደዚህ ነገሮች የተፈጠሩት፣ እሱም ባጋጣሚ ነው። ምቀኝነት ምቀኝነት፣ ደግሞ እኔ እንደዚህ ዳጊ፣ እኔን ምቀኛ ብሎ ያስብኛል እስከ ዛሬ ድረስ ተርዳሽኝ። የሚሰማው እንደዛ ከሆነ አመሰግናለሁ እንጂ እንዴ፣ ሌላ ምንም አልተልሽ እንዳለው፣ እሱም አያስፈልገኝም፣ የራሱ ጉዳይ እኔ ብቻዬንም መስራት እችላለሁ፣ ምናምን። እኔ የምፈልገው የሱ መስራት እሱ ነው። እኔ የምፈልገው የሱ መስራትና መልወጥ ነው። አውቃለሁ አውቃለሁ። ግን እኔ የምፈልገው የሱ መለወጥና መስራት ስለሆነ ጀስት መፈልገው፣ ጀስት እሱ እዛ ቦታ ደርሶ እንዳይ ነበረ ሰው። እሱ ጭንቅላቱ፣ ልቡ አምኖበት እንደዚህ እንደሚሰራ ካመነ በቃ ፈጣሪ የልቡን ያሳካለት ይስራ። በአንቺ ጉዳይም ደሞ ማያ እናንተ መብታ የላችሁ ፕራንክ ምን የማረግ መብት የላችሁ። እዚህ ጋር አረጋችሁ፣ ካረጋችሁ በኋላ ደግሞ የመውደቅን የመነሳትን መብት አለኝ። እሺ ማለክ ነው የማይደረግ ከዛም በኋላ እዛ ጋር ትክክል እንዳለ ነው ልነግርህ ነው ገባህ አይደለ ዳጊ ያደረጋችሁ ነገሮች አንተ ላይ ብቻ አይደለም እኔ ላይም እያደረገ ያለው ነገር ልክ አይደለም ሰሞኑን ልክ አይደለም ዳጊ ሁለታችሁ ታውቃላችሁ ነገር እኔ ዳግን በማውቀው ደረጃ አውቀዋለሁ ይሄ ጥፋት እኔ ከዚህ በለጠ ብዙ ነገሮችን ይቅርታ አድርጌለታለሁ አልፌዋለሁ ገባሽ በዚህ ልክ የሚያናገር በዚህ ልክ አክሽን የሚያስወስድ ተግባር አይደለም እኔ ሌላ ሰው ቢሆን እኮ ከአንቺ ጋር እኮ ምንም አይነት ምክንያት እኮ የለም ለምን ምተውለት ጓደኙ ስለምወደው ነው አይደለም ነገሮችን እስከዛሬ አሳልፊ ዝም ያልኩት ለእሱ ብዬ መሰለ ገባሽ እሱ ግን በሴት ምክንያት ተጣላን አይደለም ለምን እሱ ስለሚወድሽ እንደዚህ አይነት ስም ልሰጠው አልፈልግም ግን ያው ዳግም እንደዚህ አይነት የንቀት ደረጃ ከደረስን ጓደኝነቱ ጥንቅር ብሎ ይቀር ነው ዳጊ እኮ እዚህ ጋር ጥፋተኛ ነው ገባ እኔንም አናዶኛል እኔ እዚህ ጋር ለሱ ወግኛ አይደለም የመጣሁት ለእሱ ይቅርታ እንድታረግላት አይደለም እሱ ለእሱ ይቅርታ ማድረግ ባለበት መንገድ ራሱ ያውቃል። ይቅርታ መጠየቅ እንዴት እንዳለበት ከባህሪላ እሱ ያደረገውን ድርጊት እየደገፍኩ አይደለም። በጣም ትልቅ ጥፋት ነው ያጠፋው አብኔ ግን አሁን የመጣሁት ላይክ በቃ እኔ ይቅርታ እየጠየቅኩ ነው። እኔ ይቅር እንድትለኝ ይፈል እና እኔ አንተ ማጣት አልፈልግ ምላ እያ እያውራኝ ረሚ አምባላት መኒ ሆነ ማላ ከበሽ ጭንቀቴ ቢገባሽ ሜራራ ሌለበሽ ከአንቺም ቀረ ነገር ከእኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናወቆት ያለኔ ማናውቆት፣ አንተም ማጣት ስለማልፈልግ እኔ ቅርታ እየጠየቅኩ ያለሁት እንጂ ዳግም ያደረገውን ድርጊት እኮ አጥቼው አይደለም። አያ አውራኝ እኔ ቅርታ እየጠየቅኩ ነው። እኔ ቅር እንድትለኝ ብቻ ነው የምፈልገው። የእኔ ጥፋት ነው አውቃለሁ። እኔ ደግሞ እንተ ማጥፋት ነው። ለምን ይሄ ይመልሰ ሰጠኝ ማያ? ምን ድጋሜ ፕራንክ እያደረጋችሁ ነው? አይደለም። ምንድን ነው ሀሳብሽ? እኔ ይቅርታ እየጠየቅኩ እኮ ለምን እንደ ማይሽ ማያ ንገሪ። ማለት መልስ እንድትሰጠኝ ነው። ቆሚ፣ እዚህ ጋር ነው ሌላ ችግር ለመፍጠር አይደል? እኔ ይቅርታ እየጠየቅኩ ነው። ይቅር እንድትለኝ ነው። ዳግም ደግሞ ይቅርታ መጠየቅ ባለበት መንገድ ይጠይቃል። አንቺን ይቅርታ ማለት ምን ጥቅም አለው? የእኔ ጥፋት እንደሆነ ስለተሰማኝ ነው። ገባህ? እኔ እዚህ ጋር ጥፋተኛ ራሴን እንደ ጥፋተኛው ስጀዋለሁ፣ ወ ቢያንስ እንኳን ይቀልልኛል። ይቅርታ ብያለሁ፣ ይቅር ብትለኝ ይቀልልኛል። እዚህ ጋር እኔ ላይክ በሁለታችሁም አልገብቼም ከሁለታችሁም ጋር ተቆራርጬም ይቅርታ እንድታደርግልኝ ይፈልጋል። እኔማ ይቅርታ አድርጌልሻለሁ ችግር የለውም። ግን ነገሮች እኔ እናንቺ አብረን በሆኑ ሰዓት ብዙ ነገሮች ይበላሻሉ። ተረዳሽ? እና እኔ እናንቺ ላይክ ሰላም ነን፣ ግን መገናኘትና አብረን ባንድ ገናኝ ጥሩ ነው መልካም። ተረዳሽ? ሶ እኔ እናንቺ ከዚህ በኋላ ባንድ ገናኝ ጥሩ ነው። ምንድነው ችግሩ በእኔና በአንተ ማለት ነው? ዳግም ጋር ችግር አለው ማያ ነው፣ ዳግም ጋር ችግር አለው። እኔ አንተም ማጣት አልፈልግም?

ለምን ያኛል እንደ በደለ የልጃቸው ፍቅር ያወኩ በዳጊ ቢሆንም አንተ ለኔ ምቀኛ አይደለህ። ለምን አታወራኝም? እንዳልኩ እኔ ነኝ በቃ በመሀላችሁ ክፍተት የፈጠርኩት። ስለዚህ ነገሮችን እናንተ በራሳችሁ ፍቱ። ብዙ አመት ለፍቼበታል። ላይ ገባሽ? ከህዝቡ ጋር አሁን እያጋጫችሁኝ እያንቀሳሰራችሁኝ ነው። ግን እንደዚህ ፊልም ምናምን አይመቸኝም። ገባሽ? ቀልድ መስሎኝ ቀላል መስሎ የለቀኩት ከዛም አላስመቶ አካበደ። ይኸው ነገሩ እያአጠገየሚኘአቶክበካ እ የእሱ ሃምሳ ሺህ ላከብር ነው እንጂ ጠረኝ አልጠረኝ ችግር የለብኝም። ግን ከዚህ በኋላ ግን ምን እምታግስበት በምክንያት የለም። አበዛው ሁሉ ነገር። አመሰግና ነው ከአንድ ሁለት ጊዜ በጣም ተናገረኝ፣ ዝም አልኩ። ስለዚህ ከዚህ በኋላ ምንም የምታገስበት ምክንያት የለም። ገባሽ ጓደኛዬ ፍሬንድ ነው እየታገስኩት ይመቸው። ከዚህ በኋላ ግን በቃ ነገሮች አልታገስም። አትናደድ ነው። ቴንኪው፣ ለሁሉ ነገር አመሰግናለሁ። እኔ ጥፋተኛ ኮንክ ይቅርታ ብያለሁ። እንዳለው የግሉን የፈለጉ መሳት ይችላል። ከዚህ በኋላ ግን አልታገሰም እና ለምን እናወራለን? አትሂድ ረሜ እሱን